ጣሴ ይሙት ብቻ ቀፎኛል፣ ብቻ ደብሮኛል። እውነትን እኮ ነው። እንዲ እንዲ አዳም፣ ሌላ ጊዜ በጠዋት ተነስቶ የሳብሬን ቤተሰቦች አታስጠብቋቸው፣ ሽማግሌ በሰዓት መድረስ አለበት ይለን ነበር እኮ እኮ፣ ዛሬ ለምን እስከ ረፋዱ ሶስት ሰዓት አልጋው ላይ የተጋደመ? አዎ፣ አንድ ነገር ተፈጥሮ መሆን አለበት እያልከኝ ነው? ጣሴ፣ እንክት ለምን በሩን አንኳኩተን ጠይቆ፣ ጣሴ ይሙት፣ እዚህ ቁጭ ብለን ከምንጨናነቅ ይሻላል። አዳም፣ አዳም፣ ወንድማችን አዳም እንደምን አደርግ? እኔ ደህና አድሬአለሁ ገድሉም ደህና ነው። አሁን ያሳሰበን የአንተ ጤንነት ብቻ ነው። መቼም ተኝቶ አይሆንም። አዳም ሽማግሌዎች ገድሉና ጣሰውነን እነ ሳምሪ ቤት ልንሄድ ነው። በሰላም ተመለሱ ብለ ሸኘን። እባክህ አዳም የምን ዝምታ ነው? እንደ ኦሎምፒክ ተጓዦች ድል ትከተላችሁ ብለ ሸኘን እንጂ በጣሴ ሞት አዳም የተፈጠረ ነገር ካለ ንገረን እባክህ ለምን ብቻህን በር ዘግተህ ትቃጠላለህ ምን ሆኖ ነው እኔ እንጃ አዳም ይኸውልህ የሳምሪ ወንድም አዳም አይመጥነንም እንኳን ለባልነት ለጎረቤትነትም አልመኝልሽም ብሏት ከሆነም ንገረን አዎ እንዴ ምንድን ነው ይናል ሴት እሷ ብቻ አይደለች እንዴ ደግሞ ለቻፖዋ እንጂ እሷ ምኑ ያምራል እኔ እንጃ አዳም ክፈት በጣሴ ሞት እንዴ ምንድነው ጣሴ እኔ የፈራው ጣሴ ልቤ ፈራ። እንዴ ለምን ለምን? የፈራው አዳም እያዳመጠን ቢሆን ኖሮ ጨክኖ ዝም አይለንም ነበረ። ተኝቶ ይሆናል እያልከኝ ነው? አይደለም አይደለም፣ በሳምሬ ብስጭት ወንድሜ አንድ ነገር ሆኖ ነው። እንዴት? የሳምሬ ቤተሰቦች ጋር አዳም ሽማግሌ መላኩን ብዙ ሰው ሰምተዋልኮ። ታሴ እሺ ቤተሰቦቹ አዳም ለባልነት አለመፍቀዳቸውን ሰው ሲሰማ የሚደርስበትን የሞራል ውድቀት አስቦ ምናልባት፣ ንገረኛ ንገረኝ፣ በጣሴ ሞት ምን ሆኗ? አለ አዳም። ራሱን ሳያጠፋ አይቀርም፣ ጣሴ መርዙን ጠጥቶ ሞቶ ሆኖ ያለ ጸባዩ ጸጥ ያለው። አዎ አዎ አዎ፣ ወንድሜ ወንድሜ አዳም እንዲሆን አረፍከው ወይኔ ወንድም አልበላም አልጠጣም ብለህ አጠራቀምከውን ገንዘብ ጥለህ ሞት፣ ወይኔ ወንድማለ፣ ወይ ወንድማለ። ከእንግዲህ ማን አንተ አረቂያ ብሎ ይሰድበኛል? እና እጅሬው እነ ወሬ ሞቱ ማን ይለናል? እነ ወሬ ህይወቱ ማን ይለናል? አዳምዬ ወይ መርዝህን ገዝተህ በርን ዘግተሙት ታልቀው! ዋይ ዋይ! አረ ዋይ ዋይ! ለሴት ብለ ሞትከው። በል ከእንግዲህ በል እንግዲህ እግዲ አዳምወወወ በጣም ሴሞ ቶሎ ብለን ለፖሊስ እናመልክት ለሳምሪም ደውልላት እንጂ ጣፋጭስ ጣፋጭስ ብትሆን ጉዳን አልሰማች አሎ ሳምሪ ሰማሽ ሰማሽ ጉዳችንን እኔም ለጣፋጭ ደውዬ ልንገራት ምንድን ነው ወይኔ ወይኔ ወንድሜ አዳም ወይኔ አንተ ታታሪ አዳም ምን ሆነ መርዝ ገዝቶ መኝታ ቤቱን ዘግቶ ራሱን ግጥም አደረገ የእኔ አዳም እንደዛ አያደርገውም አርምሽን አውጪ ተዘርሮልሻል። ልሻል አይ አዳም ዬ አዳም ወይ አይ ያለንጋ ተዘረረ ባልጋ። ዋይ ዋይ ዋይ ዋይ ወይ አረዳት ቁርጧን ነገርካት? በጣስ የሞት ነገርኳት። የቁረጥላት ብዬ ነገርኳ ጣሴ ጣፋጭ እየደወለች አምጣው፣ ስልኩ አምጣው። እንዴት ልጅ ጣፋጭ፣ ቀኝ እጃችንን አጣን፣ አይናችን ጠፋ። እስቲ ስልኩ ስጠኝ። መኝታ ቤቱ ተዘርግቷል በላት

ከእንግዲህ ማን ይለኛል? ጣሴ ማን ይለኛል? ሰው የራስ ምግባር፣ ደንብ፣ ሞራል በማይፈቅደው መልኩ ሴት ተማሪዎችን ማማገጥ አቁም። ትርፉ መዘዝ ነው። ከእንግዲህ ማን ይለኛል? ማንም አይለኝም። ማንም አይለኝም። የምንለቅሶ ነው የምሰማው ጣሴ ይሙት እኔ አላምንም። አዳም እውነት አንተነህ ከየት መጣ አዳም? ኧረ እንኳን ተረፍክልን፣ ቀኝ እጃችን፣ ያይን ብሌናችን እንኳን ተረፍክልን። እንዴ ምንድን ነው የምታወሩት? አብዳችኋል እንዴ? ለነገሩ መቼም እናንተ ጤነኛ ሆናችሁ አታውቁ። ጣሴ ይሙት አልሞተም፣ ሰደበን። ሞቶ ቀርቶ ቢሆን ኖሮ ማን ጤነኞች አይደላችሁም ይለን ነበር። ማንም፣ ማንም። ጣሴ ማንም፣ ማንም። የሆናችሁትን ነገር ልትነግሩኝ ትችላላችሁ? መርዝ ጠጥተህ የሞትክ መስሎን ነፈረቀን እኮ አዳም። ማ? እኔ? አዳም መርዝ ማን አለ? ገርሉ ማለቴ እኔና ገርሉ ምቀኞች ለእናንተ የለቀስ አሜን። ኧረ እንኳን ተረፍክ። አዎ ብቻ እንኳን አንተ ተረፍክ እንጂ ስድቡ አይጎዳንም አዳምዬ። ሞቶ ቢሆን ኖሮ ማን ምቀኞች ብሎ ይሰድበን ነበር። ጣሴ ማንም ማንም ማንም። ሄሎ ሳምሪ፣ የኔ ጌታ አለ በይሁት አለው። ምን ነው የኔ ፍቅር፣ ቆይ በትክክል የኔ አዳም ነ አይደል? አዎ ሳምሪ፣ አንቺው የራስሽ አዳም ነ። ወይኔ አምላኬ፣ ሞታል ብለው ደውለውልኝ ያ ሁሉ ተንኮል አልበቃ ብሎ ጭራሽ አዳም ሞቷል ብላችሁ ፍቅሬ ሳምሪ ጋር ትደውሉ ጀመራል? ይቅርታ ይቅርታ፣ አዳም ግራ ተጋብተን እኮ ነው። አዳምዬ በርን ስናንኳኳ አልከፍትም ስትለን በቃ መርዝ ጠጥቶ የሆነ መርዝ። እኔ አዳም መርዝ ለእናንተ ያደርገው። አሜን! እንኳን ብቻ አንተ ተረፍክልን። በንዴት አልጋ ላይ ደርቀ ቀርተ ቢሆን ኖሮ ማን ይመክረን ነበር? ማን ቋቅ እስኪለን በጭቅጭቅ ያደርቀን ነበር? ማንም። ለእኔ ያላችሁ ጥላቻ ሞቴን ከመመኘት አልፎ መርዶ እስከ ማርዳት የደረሰ አልመሰለኝም ነበር። ጣሴ ይሙት ስናለቅስ ብታይን እንዴት እንደምንወደት አረጋግጥ ነበር። ኧረ ብቻ እንኳን ውሸት ሆነ። እንኳን እንዳለንጋ አልተዘረጋ። እንዴ አንተ ተዘርጋሽ፣ እኔ ተወይ ልኑርበት። ተመስገን ተመስገን ነው ጣሰው በቃ ተረጋጋ። አልሞት ማዳም አይዞ። አዎ አልሞትኩም፣ አለሁ፣ ገና እኖራለሁ። እንዴ ምነው አሟረታችሁብኝ? ምነው ሞቴን ትመኛችሁልኝ? እንደዚህ በጣሴ ሞት ቆያውን አለ። መሞትህን አትል። ሞተ ቢሆን ኖሮስ በርን ዘግተ መርዝን ግጥም አድርገ በዚያው ግጥም ብለ ቢሆን ኖሮስ? ሴራችሁ ይገባኛል። በተለይ ገድሉ ሁሌም አላምንህም። አሁን ደግሞ ጭራሽ ባሰብኝ። ሲያለቅስል ብታየው ኖሮ እንዴት እንደሚወድት ረዳው ነበር። ጎሽ ንገርልኝ በቁም በተንኮልና በሴራ ማስለቀስ ሲሞቱ የአዞንባ ማፍሰስ ነው መውደድ ማለት? ለነገሩ ጣሰው ገና ጥሬ ነው፣ የገድሉ ተንኮል ያልገባ እንጭጭ። በጣሰ የሞት ጥሬ እንጭጭ አይበዛብኝም። አዳም፣ በቃ አሁን በቃ ተውኝ አዳም። ሞባይል እየጠራ ነው፣ አንሳው አዳም። ምን አገባችሁ? ይገባ ለአንተው ብለን መሰለኝ እኮ አደል እንዴ? ጣሴ ጣሴ ይሙት ለሱ ብለን መሰለኝ። ሀሎ፣ የኔ ውድ ተረጋጋሽ። ዳሚሂኒ ጌታ እስካሁን ሰውነት እየተንቀጠቀጠ እኮ ነው። ቆይቆይ ሳምሪ አንዳች አንቀጥቀጣችሁ? የኔ ቆንጆ የኔ ሰውነት ይንቀጥቀጥ። ሳምሪ፣ ኧረ የእኛ የሚንቀጥቀጥ አደል እንዴ? ጣሴ፣ ኧረ ከጠቀማቸው ቫይብሬሽን ላይ ሆኖ ይቅር። ለቅሶ አንድ ሄት ነበር፣ ኬኒጌት እኔማ ዛሬ ለሊት አሪፍ ፍልም ስላየው በጠዋት ሎተሪ ሊቆርጥ ወጥቼ ነበራ። ይህስ ቢሞት ይሻላል። ጣሴ ይሙት፣ የገንዘብ ካዝና ውስጥ አስገብቶ ማሰር ነበር። ለማንኛውም ወንድም ጋሽ እየጠበቃቸው ነው፣ ቶሎ ላካቸው። አይ እንዲህ የሚያሟርቱብኝ ሰዎች! አንዴ ሽምግልናውን ስለጀመሩት ነው እንጂ እነሱ ሳያስፈልጉም ነበር። ታገስ የኔ ፍቅር፣ በቃ ታገስ። አሁን ከትንሽ ጊዜ በኋላ ትገላገላቸው። እሺ፣ እሺ ውዴ፣ በቃ ሲመጡ ደውላለሁ። ሽምግልናው እንዳለቀ እዛ ሬስቶራንት እንገናኛለን። ቻውሽ። እንዴ፣ ቆይ ሳምሪ፣ አልጠየቅሽኝም እኮ ምን ሎተሪ ልቆርጥ ወጣሁ አላልኩሽም እንዴ? ባለ ሀምሳ ሺህ ብር ፈጣን ፍቄ ነበር ደረሰ ያላልሽኝ፣ ያላልሽኝም እኮ የኔ ጌታ፣ ምን ልታበስረኝ ይሆን? አይ አልደረሰኝም፣ እንደገና ይሞክሩ ነው የሚለው በጠዋቱ ሁለት ብር በጣሴ ሞት፣ በጣሴ ሞት ጦስን ይዞ ይሂድ። ኦሎርድ አንተ ሁለት ብር እኮ ነው እንዲምሆናል። ይልቅ ሟርተኞችን ቶሎ ላካቸው። ቻይኔ ጌ ታወዳል። እሺ ቻይኔ ብቀሱ ወይ ወይ እ እስ ያሁን ሞተ ስትሏት በድንጋጤ ችጭ ብትልስ በወንጀል ሊያስጠይቃችሁ እንደሚችል አታውቁትም? ጣሴ ይሙት ከክፋት አትቁጠርብ አንተ አንተ ዝም ብል ለካ ጥሬና እንጭጭ ነኝ መቼም የአንተን ክፋት ሞት አንመኝም አንተ በደንብ ትመኛለህ በደንብ ኦ ሎርድ ኦ ሎርድ እንዴ ለምን አዳም ትቀናብኛለህ ትመቀኘኛለህ የእኔን ስኬት የአንተ ውድቀት አድርገህ ታየዋለህ እኔ ለአንተ ልባችን ጥሩ ነው አደለ እንዴ ጣሴ ጣሴ ይሙት መጣም አይባልም እባክህ እኔ ለአንተ ልባችን ጥሩ ነው አይባልም። አይደለም እንጂ ቢሆን እንኳን እኔ ብሎ ጀምረ እኛ ብሎ መጨረስ የአንደኛ ክፍል ተማሪ የማይስተው የሰዋሰው ግድፈት ነው። ጣሴ ይቡት፣ አዳም እኮ የቋንቋ ሊቅ ነው። ለምን ጋዜጠኞች እንግዳ አድርገው እንደማያቀርቡት ብቻ ነው ግራ የሚያጋባኝ። ኦ ሎርድ ዴ ምን ብለው? ጣሴ ምን ብለው? መምህር አዳም፣ መምህርነትን እንዴት ያዩታል? እኔ መምህርነትን እኖረዋለሁ፣ እሰራዋለሁ እንጂ አላየውም። እባክህ ወረኛ እኔ እኮ አይደለሁም። ጋዜጠኞች እንደሱ ቢሉስ? ኢፍ ቢጠይቁስ እኮ ነው። አልጠየቁኝማ። መምህር አዳም ከቤተሰባችሁ በአንተ ሙያ የወጣ አለ? የለም፣ እባክህ ረ በጣሴ ሞት! ኢፍ እኮ ነው። ኦ ሎርድ ኦ ሎርድ። መምህርነትን እንዴት ጀመሩት? ጠመኔ ይዤ ጥቁር ሰሌዳ ጋር ቆሜ ልበልህ። ከንቱ ኢፍ እኮ ነው በጣሴ ሞት አይደል? እንደ ገርሉ ጋዜጠኛ ጣሰው ኢንተርቪውን ጨርስ። ባገ መልካም። መምህር አዳም፣ በመጨረሻም ለአድናቂዎችዎት፣ ለአድማጮችዎት የሚያስተላልፉት መልእክት ካለ? ሟርተኞች ይሙቱ፣ ወረኞች ይጥፉ። አድማጮቻችን፣ ከመምህር አዳም ጋር የነበረን ቆይታ በዚሁ ያበቃል። የፕሮግራሙ አዘጋጅና አቅራቢ እኔ ጣሰው፣ በቴክኒኩ ደግሞ ገድሉ አብረናችሁ ቆይተናል። እስከ ሳምንት ቸርንሰብት ያሰንብታችሁ። አሜን አሜን። እሺ አሁን የሳምሪ ቤተሰቦች እየጠበቋችሁ ነው። ትሄዳላችሁ አትሄዱም? ኑጣ ኑጣ፣ ተነሰ በመጀመሪያማ፣ እንደ ኦሎምፒክ ጀግኖች በሰላም ግቡ፣ በድል ተመለሱ ብለሸኘን ገድልና ጣሰው አቤት፣ እነ ሳምሪ ቤት በሰላም ደረሱ አሜን። ስትመለሱ አንዳች ነገር ያጋጥማችሁ። አሜን። ግን ለምን? አንድ ጥብቅ መመሪያ አለኝ። እሺ፣ ንገረና። ኤማን የነሳምሪን አጥር በር አልፋችሁ ከገባችሁ በኋላ ዘው ብላችሁ ወደ ዋናው ቤት መግባት አትችሉም። ለምን? በጣሴ ቦት አትንቀጭቀጭ፣ ዝም ብለን ምነግረን አዳምጥ። እሺ የአጥሩን በር እንዳለፋችሁ ግቢው መሀል ላይ በጥሞና እየተመካከራችሁ ትቆማላችሁ። ኦ ሎርድ፣ እንዴ እስከ መቼ? ወደ ቤት ግቡ፣ ዝለቁ፣ እለፉ፣ ወዘተ እስኪሏችሁ ድረስ ቆይ። ባይሉ ልስ በጣሴ ሞት፣ ይሄ ባህላችን ነው ይሏችኋል። ገባችሁ? አዎ፣ አልገባንም። ጣፋጭ ኧረ በቃ ጣፋጭ፣ ያው አሁን ደህና ነኝ። ትሽን በቃ እንዴት አምሬ፣ እጅሽ እኮ ጠቁራለዩ ያርጋው ጥርስኩ በደንብ ያገኘኝ። አይዞሽ አይዞሽ፣ ያውና እንሻልሻል። ጣፋጭ ወይ ሳምሪ፣ የገድሉና የጣሰውን ተንኮል ግን አየሽልኝ አይደል? ለው ለቀልድ ብለው ከሆነ ግን በጣም ተሳስተዋል። እርምሹን አውጪ ተዘርሮልሻል ሲሉኝ እኮ ነው ዞሮብኝ የጨለመብኝ። አንቺ አዳሞ ተብለ ስትነግኝ አላመንኩም ነበር። ገድሉ እያለቀሰ ቀኝ እጃችንን አጣ አይናችን ጠፋ ምናምን ሲለኝ እኔ ራሴ ያለሁበትን አላቅም እንዴት ግን መጠርጠር አቃተኝ። በተለይ ገድሎ አዳምን ለማጥቃት እንደማይቦዝን እያወቅኩ ካልሽኝስ፣ እንደ ገድሎ አዳምን የሚወደው የለም ሳምሪ። አሁንም ይሄን ሁሉ ነገር እያደረጉ እያየሽ ትደግፊያቸዋለሽ ሳምሪ? ለእኔ እኮ ከአንቺ በላይ የሚያስብልኝ እህት የለኝም። እኔም አንቺን የሚጎዳ ነገር አልደግፍም። ከዚህ በኋላ እሺ ካልሽኝ የእነሱ ሰራተኛውንሽ መቀጠል የለብሽም እኔም ብዙ ፍላጎት የለኝ። የኔ ጌታ ደረሱ አይደል? አረ እስካሁን አልመጡም። አይደረግም ሳምሪ እንዴ ከወጡ እኮ ቆይተዋል። ወንድም ጋሼና ቤተ ዘመድ እኮ ሁሉ ቁጭ ብሎ እየጠበቃቸው ነው። አሁንስ እነዚህ ሟርተኞች አቃጠሉኝ። ተቃጠልኩ ተቃጠልኩ ተንገበገብኩ ጤንነትን ፈልገዋል። የኔ ጌታ በእናትህ እንደዚህ አትቃጠል። ለነገሩ ለድግፉ ሲሉ መምጣታቸው አይቀርም። ሳምሪ መጡ መጡ ያው መጡ ይሉሽ መጡ ያቸው የአጥሩን በር አልፈው እየገቡ ነው። ነ ያቸው ውዴ የዘገዩት የሆነ ተንኮል አስበው ከሆነስ ኤዲዬ መጥተዋል። በቃ ትጨነቅ ማን ኤዲ ለቁልምጫ ኤዲ አይባልም። አዳምዬ አዳምዋ አድሽ ወዘተ ነው የሚባለው። አልኩሽ እኮ ሳምሪ። እሺ የኔ ጌታ በቃ ቆይቼ ደውላለሁ። አየሻቸው ሳምሪ እንዴ ቆሞ የሚመካከሩት ምንድን ነው ግቢ ውስጥ ቆሞ መመካከር ይሄ እኮ የሚጠብቋቸውን ሽማግሌ መናቅ ነው ልሽ ይሄኔ አዳም ግቡ ሳይሏችሁ በፊት ዘው ብላችሁ አት ግቡ ብሎ አስጠንቅቋቸው ይሆናል አዳምማ እንደዚህ አይልም አይ ሳምሪ ቅርታ አድርጊልኝ እሱ ሊል ይችላል እንዲ አታያቸውም ጭራሽ እየተሳሳቁ ማውራት ጀመሩ ወይኔ አዳም ደውሎ እንዲቆጣቸው ልንገራው ስልኩን ስጭኝ የውሌን ጌታ ገድሉና ጣሰው ግቢ ውስጥ ቆመው ቀሩ። ጥብቅ መመሪያ ሰጥቻቸው ነዋ። የምን መመሪያ? የሳምሪ ቤተሰቦች ግቡ፣ ዝለቁ፣ እለፉ ወዘተ ካላሏችሁ ግቢ ውስጥ የመቆም ግዴታ አለባችሁ የሚል መመሪያ። ጠንቀካ ያርለው ውዴ። በጣም እንጄን ይፍቅር። ቆይቼ እደውላለሁ። ምን አለኝ? ሳ ምንም አላለኝ። ቆይ መጣው መጣው። ጣፋጭ የአንድ ሰው እንዲያስገባቸው ላድርግ። ግቡ ሳትባሉ ብትገቡ ዋ ብሏቸው አላላቸው። መጣው። እንኳን ደህና ቆያችሁን። እናመሰግናለን። ሰላም ናችሁ? የሳምሪ ቤተሰቦች አለን እንላለን። ሽማግሌዎች፣ ጣሴ ይሙት፣ የሳምሪ ቤተሰቦች በጣም እንወዳችኋለን። አይደል ገርዱ? በጣም እጅግ በጣም እንጂ። እንዴ ንገሩና ለጥያቄያችን መልስ ስጡና እስቲ አረፍ በሉና እንጫወት። ኦ ሎርድ ኦ ሎርድ፣ እንዴ ባህላችን አይፈቅድም እኮ። ለዛሬ ቀጠሮ ያዝነው ልጃችን ሳምራዊትን ለልጃችሁ መምህር አዳም ሚስት እንድትሆነው እንድንሰጣችሁ ለጠየቃችሁን ጥያቄ መልስ እንድንሰጣችሁ መሰለኝ። አዎ እውነት ነው፣ እውነት ነው፣ እውነት ነው፣ እውነት ነው። ጥያቄያችን የተባለው ነው። እሺ ወይም እምቢ ማለታችንን ከመግለጻችን በፊት ጥቂት ማጣሪያ ጥያቄ ባቀርብላችሁ ቅር ይላችኋል? ጣሴ ይቡት፣ በጣም ደስተኞች ነን። አይደል ገድሉ? በጣም በጣም ደስተኞች ነን እንጂ ግን እንደማትዋሹ ቃል ግቡልና። እኔ በበኩሌ ውሸትና የቀዘቀዘ አልጫ ወጥ ደስ አይለኝም። ጣሴ ይሙት። እኔም ብሆን ውሸትና አፈቀርኩ ብላችሁ የምትል ሴት አልወድም። አይባልም፣ አይባልም። የቀዘቀዘ አልጫ ወጥ አልክ አይደል? እንደ አንተ ቢሆንም ሴት ምናምን አይባልም። በመጽሐፉ እንደተገለጸው የአብርሃምና የሔዋን ጋብቻ እግዚአብሔር ደስ ያሰኝ እንደነበረው የአብርሃምና የሳራ የአብርሃምና የሳራ አዎ የአብርሃምና የሳራ በሚለው ይስተካከልልኝና ይቅርታ። የልጃችን የአዳምና የሳምሪም ጋብቻ አንዴ ከተመሰረተ የሚነቃነቅ አይሆንም። አዎ እድሜ ይስጠን እንጂ የጋብቻቸውን የፕላቲኒየም ኢዮቤልዩ ሲያከብሩ ማየታችን አይቀርም። ጣሴ ይሙት ለልጃችን ለአዳም ማዳላታችን አይደለም። አዳም በዚህ ዘመን የሚገኝ ሰው አይደለም። ነገረ ሥራው ሁሉ በጣም ጥንታዊና እንደ ቅርስ ቤተመዘክር ውስጥ ሊቆለፍበት የሚገባ ነው። በሚገባ። አዎ፣ እንደምታውቁት ጊዜው አስቸጋሪ ነው። ጣሴ ይሙት በጣም በጣም። ዛሬ በጋብቻ ላይ ጋብቻ በመስረት ለጊዜያዊ ጥቅምና ስሜት ድል ባለ ሰርግ ተጋብቶ መፋታት ኖር አልሆን ብሏል። በጋብቻ ላይ ጋብቻማ ነውር ነው አደለ እንዴ? ጣሴ በዚህ በኩል ልጃችን ጽዱ ነው። የተደበቀም ነገር ካለ እንኳ እውነት መውጣቱ አይቀርም። ሳምሪ ራሷ ተጠርታ ልትጠየቅ ትችላለች። የአዳም ባህሪ ቁጥብ፣ ጥንቁቅ፣ ምጡቅ ወዘተ እንደሆነ ትመሰክራለች። በዛ ላይ እውቀቱ ተዝቆ አያልቅም። ግስ፣ ተውላጠ ግስ፣ ተውሳከ ግስ ምናምን የሚባሉትን እንደ ፍሬሽ ጁስ ምጥጥ አርጎን የጠጣቸው በእውነት አ የቋንቋ መምህር ነዋ። ጣሴ ይሙት ለዚያውም ችክክ ያለ ጎበዝ መምህር አዳም ማለት በማኅበራዊ ኑሮ ችሎታው፣ በእውቀቱ፣ በጤንነቱ እዚህ ቀረ የሚሉት አይደለም። ዋው፣ እየሰማሻቸው ነው አይደል ሳምሪ? ኧረ ጣፋጭ፣ ቆይ እስኪ ዝም ብለሽ ስሚ። አንቺ በጣም እኮ ነው የሚዋደዱት። በጣም ነው የተቃቃሩት። አዳም የሚልሽን አትስሚ። እሱ በጣም ከልብ ወዳቸዋል። ጣፋጭ እህቴ፣ አንቺ ዝም በይ ከአንቺ በላይ ስለማውቃቸው አትልፊ። ልጃችንን መርቀም ብንሰጠው ሊያስተዳድራት ይችላል። ጊዜው ተቀይሯል ምን አለበት እሷ ብታስተዳድረውስ አዳም ያለ ምክንያት ብር አያባክንም ለምሳሌ ዛሬ ጧት ሌሊት ላይ ጥሩ ህልም ስላየ የሁለት ብር ፈጣን ቆርጦ ማስተዛዘኛ እንኳን በማጣቱ በሐዘን ፍራሽ አንጥፎ የተቀመጠ ጥንቁቅ ነው ሱሶች አሉበት ወይ ለምሳሌ ጫት እንደ መቃም መጠጥ እንደ ማዘውተር አይነት ወንድም ጋሼ ደግሞ ነካው አዳም ሱስ የሚባል ነገር እንደሌለበት ነገሩ የለ እንዴ ወንድምሽ ለአዳም ሚስት እንድትኙ የፈለገ አይመስለኝም። እስቲ ዛሬ ሽማግሌዎቹን ሀሳብ አይቀበል፣ አሁን ሙሉ ልብስ ውልቅ እልለታለሁ። አዳምን በጣም ወደሻዋል አይደል? ሳምሪ ከሱ ውጭ መኖር እስኪ እስኪያቅተኝ ድረስ። ፍቅር ግን ደስ ይላል አይደል? የሰው ልጅ በምድር ሲኖር ማግኘት ያለበት የፍቅር ህይወት ነው። ደግሞ ነጣሰው ሲያወሩት እንደሰማሁት አዳም ከአንቺ ጋር መኝታ ክፍል ውስጥ ሲሆን ነጻና ሮማንቲክ ነው አሉ። ለእኔ ሁሌም ሮማንቲክ ነው። የኔም የምስጢር ፍቅረኛ ፍቅር አዋቂ ነው። ባባ፣ የእሸቱ ሞት ምን ነው? ምስጢር አደረግሹ? ጣፋጭ ቁይ፣ ለምን አነግሪኝም? ነገርኩሽ አደለ? እንደይ? ሳምሬ ታዲያ ስለ ሰውየው ማንነት መች ነገርሽ? እሱማ ለሱስ መች ነገርኩት። እንዳረዳሽ ማንነቱን ንገሪኝ ብልሽ እንቢያልሽኝ። እሱ ራሱ በጉልበቱ እየተንፏቀቀ ማይ ስዊት ኦ ቤቢ አይላቪ በለኝ እንጂ ብቻ እንኳን ከጣሰውና ከገድሉ መሀን አላፈቀርሽ። ምን ነው ኧረ ምን ነው ሳምሪ እንዲ እነሱ ወንድሞቼ ናቸው። ደዛ ከሆነ ጥሩ እና ክቡራን የሳምሪ ቤተሰቦች መልሳችሁን ስጡን እንጂ እሺ ሽምግልናችሁን ተቀብለናል በሉንና በደስታ ሀያ አንድ ጊዜ መድፍ እናስተኩ ረ አርባ ሁለት ጊዜም መቶ ሁለት ጊዜም ቢሆን ብቻ እናንተ እሺ በሉ። እሺ በሉና ምን ነው ቆይ በልጃችን በአዳም ቅር ተሰኝታችኋል እንዴ? ለምን ቅር ይላችኋል? በጋብቻ ላይ ጋብቻ ልመስርት አላለ ረ መልስ ስጡን። ለብሯ ብሎ እኮ አደለም ያፈቀራት። እባካችሁ ተረጋጉ። ዛሬ ሽምግልናችንን እምቢ ካላችሁ አዳም በእርግጠኝነት መርዝ ጠጥቶ ራሱን ግጥም ያደርጋል። ዛሬ ጠዋት ራሱ ራሴን አጠፋለሁ ብሎ ማን? አዳም ነ ሳምሪን ካጣው አልኖርም፣ ራሴን አጠፋለሁ ብሎ በስንት ልመና እግሩ ላይ ወድቀን ነው ያረጋጋ ነው። እነዚህን ተንኮለኞች እጅ፣ ከዚህ ቤት ውጡ ልላቸው ነው። ረ ተረጋጊ ሳምሬ። እንዴ እየሰማሻቸው ነው ባባ፣ እየሸቱ ሙት እንዴ። አዳም መርዝ ጠጥቶ ራሱን ግጥም ያደርጋል እኮ እያሉ ነው። እንዲህ ያሉ ሳምሬ፣ ተረጋጊ። ወንድምሽ እምቢ እንዳይል ነው እኮ የሚያስፈራሩት። ጣፋጭ ልቀቂኝ፣ ሂጂ። ውጡ ልበላችሁ። ቁጭ በይ አልኩሽ እኮ ሳምሪ፣ ተረጋጊ እንጂ። ልቀቂኝ። አለቅሽም፣ ቁጭ በይ። ቆይ ቁጭ በይ፣ ዝም በይ። አሁን እሺ፣ እና መልሳችሁ ምንድን ነው? እሺ ወይስ እምቢ? ምንም ይሁን ምን ያው ሳምሪ ከአዳም ውጪ ሞቴ ይሁን አለች እና፣ ያው እሷ ደስ ይበላት። እሺ ብለናል። እንዴት እንኳን ደስ አለሽ አለ ያው ወንድምሽ ጋብቻውን ፈቀደ። ሙላዳብልደውልልፈራቸውን ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው ሜሮን ጌትነትና ሄለን በድሉ ነበሩ። ደራሲው ተስፋ ይሽመልስ። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 17